ልትለው የሌለ ፍቅር ውስጥ ነው ያለችው፣ ልትለው ከምትችለው በላይ እሷ በዚህ ሰዓት ላይ ፎቶውም አደለም ያሳሰባት፣ ምኑ ምኑም አደለም። የእኔ ብዬ አምጥቼ እንዴት ሌላ ሰው ይወስደዋል ነው ገባ ሲላት የነበረው፣ እሷን ብቻ እንደሚያቅ ልጅቷ ስማርት ስላልሆነች ነው እንጂ አንቺ ክፈይ በራሴ ደላላ እመጣለሁ። እሱ እኮ ከዛው ነው ተዘጋጅቶ የመጣው። ቪዛ ሰርታ ያመጣችው ሌላ ሴት ናት። ገንዘብ ከፋይ ይችኛዋ ናት። የሆነው ነገር ቀላል አደለም። ያኔ ከዛው አስተካክሎ ያሰራችሁ ያሰራችሁ ሴት ናት፣ ይወሰ ገንዘብ ከፋይቱ ብቻ። አሁን ተበዳይ ገንዘብ ከፋይች፣ አሰሪዋ ያችኛዋ አሽኮ፣ አሁን አብሯት የተቀመጠው ማለት ነው። እና ምንድር ፍቅረኛው ከዛም አልፎ ይኸውልህ፣ ከዛም አልፎ ተርፎ ልጅቷ ባሌ ነው ምን ትፈልጊያለሽ ብላ አብረው የተነሱትን ፎቶ ትልክላታለች። ያኔ በጉዳት ላይ ጉዳት፣ በጉዳት ላይ ጉዳት አሁን እኔ በቃ ብትቀባጥር ብትሳደብም፣ ሲጀመር ልጆቹ ፈርጠም ፈርጠም ያሉ ተደባዳቢ ይመስላሉ እንጂ ልጆቹ እንደ ወፈር ወፈር ስላሉ መሲ ምንድን ነው የሚደባደቡት። እዚህ ሀገር ላይ ደግሞ ማርያም ሞታለች። ልጅቷ በቀደም ዕለት ው ጁን አስገብተሽ ብትጠይቅ ቢሮ ሆነ ተደውሎ ተቆላ ምድ ተቆርምዳለች። እጅና እግሯ ተቆላልፏል አሉ ስለነረጥለ ለመውጣት አልቻልንም። ይከሰሰ ወይ ሁለታችንም ወደ ሀገር ዲፖርት የምንደረግ ከሆነ ይከሰስ። እሱ ብቻ ከሆነ ግን እስሩንም አብራ ነው የምትፈልገው። ይኸውልሽ አሁን እኮ ተናገረች እኮ መሲ። ታድጋ ያምጣው መሲ፣ ቆይ ። ሳራ አሁን እኮ ተናገረች ተይዞ እንትን በቃ ውፍርዱን እንዲያገኝ ነው የምፈልገው አለች እኮ ለታሜት ስትናገር፣ እሺ አላት እኮ ታ ያቡን እኮ አሁን ልጅቷ ታዲያ ቆይ ያኛውን አፋተን ደግሞ በዛችኛው በአንድ ጎንድ ደግሞ ያቺ መታ ክስ እንድታቀርብ ነው እንዴ? ያቺም እኮ ባሌን ተቀማው ብላ ሌላ አጀንዳ ይሆናል። ወንዱ የሀገር ሴት አምጥቶ ጓደኛውን ጠብሰው ጠብሰው ጠብሰው ቁጭ ብለዋል። እነሱ ላይ ለመፍረድ አይሰጥም። ታዲያ እንዴ ያስብዝን አንድ እና ዙሩ አሁን ማድረግ ታሜ ገዛት አሁን የት ሄደች? አድራሻዋን ስጡት ያናግራት፣ ታናግረው፣ አገናኟቸው ታሜ ጋር። አይ ብላ እንግዲህ ሚዲያ ለሚዲያ ከሆነ መዞር የፈለገች እኛ አላውቅም። እኔ ገና ዛሬ ነው ነገር የሰማነው ያየነው። ልጆቹን ጋር ቅድም ጓጉ የሌለ ፍቅር ውስጥ ነው ያለችው ልትለው ከምትችለው በላይ እሷ። በዚህ ሰዓት ልታሴቱኝ ነው ለካ። ገባክ? እሷ ናት ያበላሸችው፣ ሰው ሊረዳት ሲል ከጀርባ ከጀርባ ሄዳ ነገሮቹን ታበላሻለች። በል አንደኛ እሱ ነው፣ ሁለተኛ እኔ ምን አልኳት? ፖስት ያደረግሽውን የልጁን ቪዲዮ አጥፊ። ልጁን እኮ አፈር ድሜ ለማስጋጥ እኮ። እሷ ለእሱ መመቻቸት የለባትም አይደለም። እያንዳንዱ ነገር ለሱ ነው የምትመቻችለት አንዴ አልፈልገውም ትልሃለች። ሁለተኛ ነገር ደግሞ ቃል በቃል ምንድን ነው ያለችው? ከመጣ ከስሩ አልወጣም እኔ ደግሞ ልናስተቃቅ ፈጠና አናገናኛል። ነጭ ነጭ ነው። እሺ፣ እሺ። መሲ አንድ ጊዜ አንድ ነገር ልበልሽ። አንድ ነገር ይሄን ተማካክራችሁበት አንድ ጊዜ አብራት ያለችው ልጅ ትናገር። አንድ ጊዜ ቆይ። እሺ፣ ይኸው መሲ አሁን ምን አለ መስ፣ እቺ ልጅ ተናዳለች፣ ገንዘቧን አምጥታ አምጥታለች በዛ ላይ ፍቅር ሊኖር ይችላል። አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀውን ነገር ስታገኝ እንኳን ይህ አይደለም፣ ራሷን ራሳቸውን የሚያጠፉ እኮ ብዙዎች አሉ። ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል፣ ምንም ብትል ራሷን እንድትቆጣጠር እና ከእሷ ጎኑነን እንድትረጋጋ ማድረግ ነው እንጂ በንደት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች አምናው ከኢትዮጵያ ድ መሰለኛ መጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ፣ የምን ድብድብ? እሷን አረጋግቶ አይሆንም ማለል። አሁን የልብ ልብ እየተሰጠነ ያለ አሁን አንቺም እንደዚህ ስትናገር፣ እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላት። ቴንኪ ታሜን እኮ የጠራሁት እኮ ወደ ሕግ ሄዶ ከሕግ አንፃር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይህንንም ቦታ ትታ በራሷ መንገድ ሄዳ ሰውን የምታስወጋ ከሆነ አወቅናት እንጂ አልወለድናትም። ስርአት ያማ ያ ራሷ ትጎዳበት። የሚጠይቃት አካል ይጠይቃት። እኛ ያገባን ነው እያልኳቸዋለሁ። ጆ አዳምጪኝ፣ ይኸውልሽ ወደ ህግ ሄዳ ራሷን እንትን ማለት መቆጣጠር እንትን ማድረግ ትችት ሜ ይዟ ትሄዳለ። እሷ ናት ራሷ ናት የምትወጣ ማድረግ ያለባትን መንገድ ሰው ይመክራታል፣ ትሄዳለች። መንገዱን ይከፍትላታል፣ ትሄዳለች

በመነጋገረሽ በእንደዚህ ማስፈራሪያ ምናምን ምናምን ኦፍኮርስ የደረሰብሽ አንች አንቺ ስለተሰማሽ ማለት ነው። እንዲ መዝጋት ነው።

እኔ መንገዱን በደንብ አሳይሻል። ከፈለግሽ እኔም አብሬሽ ሆናለሁ እስከ ፖሊስ ጣቢያ ማለት አስተረጋሚ ምናምን ካስፈለገ እኔ አብሬሽ ሆናለሁ እስከ መጨረሻው ማለት ነው። ማንዲ አይ ሙሽኪለ እየሰማሽ እህቲ። ግን እዚህ ጋር አንቺ ወላ ፎቶ መቡስት የለብሽም ወላ ማውራትም የለብሽም ወላ ክፉ ነገር አንድች ነገር ማውራት የለብሽም። ለምን በቃ ህግ የያዘው ነገር እዚህ ጋር ሺ ጊዜ ብናወራበት ምንም የምትቀይረው ነገር የለም። ብልአክስ ምናልባት አንቺን ሊጎዳስ ይችላል ገባሽ እህቴ፣ ስለዚህ ከሆን በኋላ አፍሽን ዘግተሽ ወላ ራቆትሽን ለሌላ ሰው እስኪ እርዱኝ እስኪ ልላክላቸው ምናምን አያስፈልግም። መንገዱን እዚህ ጋር አስር ሺህ ምናምን ሰው ቁጭ ብሎ እኔም ቃል እገባለሁ፣ ከፈለግሽ ዛሬ ማለት ነው መጠች የፈለግሽው ፖሊስ ጣቢያ አብረን እንሄዳለን። እንትኑ ኬዙን ከፍተው ከፍቶ መንገዱ በቃ መንግስት ነው የሚጨርሰው። እኔ አንቺ ምናምን አይደለም። የሚያስፈልጋቸው ነገር ካለ እነሱ ይጠይቁሻል። ይሄንን አስተረጉም ይካሉሽ ታስተረጉም ማስረጃ አምጪ ከፈለጉ ታመጫለሽ፣ ምስክርም ከፈለጉ ታመጫለሽ። በቃ አለቀ እዚህ ጋር አካሊ አስር ሰው ይዘሽ ምናምን ምናምን ይሄ ማለት ሰህ አንቺ ተናደሻል፣ ብዙ ነገር ደርሶብሻል። በክብር ስለመጣብሽ ማንን ያቹ ምዚህ ጋር ከዛም በላይ ሊያወራው ሊያደርግ ይችላል። ግን እንደ ምክር እንደ ታላቅ ወንድም ማለት አፍሽን ዝግ ከሆን በኋላ ይሄንን መንግስት በቃ መንግስት አስረክቢው፣ በቃ ዝጊው፣ አራት ነጥብ ዝጊው አታውሪ። አንቺ ማለት መላሰሽ አሁን በንዴት ዋጋ ሊያስከፍልሽ ይችላል በኋላ። እሺ፣ ህይወቲ አንተኛ እሱ ነው። ሳሪ ልንገርሽ፣ እሱ እጅ ላይ ደግሞ ምን ቮይስ አለ መሰለሽ? እሱ የመጣበትን ማህበረሰብ ሁሉ ጫርጋ እየተሳደበች ይሄንን እኛ እዚህ ጋር የምንለፋው ነገር እንዳለ ከንቱ ነው የሚሆነው። ገባል? አረ፣ ማሲ ተይኝ እንኳ የመጣበት ማህበረሰብ እ የራሱ አንተ ጠይቃለች፣ ትወጣለች፣ ትጠይቅ፣ የራሷ ጉዳይ ነው። ለምን መሰለች እች ልጅ ስሜ ማሲ አንድ የማስላስ ነገር አለ። ምታደርገው ነገር እኮ ቀዳሚ እኮ አንቺ ብለሽ እሱን ድምጽ የኔን ሰምተሻል አይደለ? እኔ ብሎ ለምን ነው? የኔ ማንነት ሲነካ እኔ አመኝ ነው። አሁን ኪያ አንድ ነገር ልበልሽ፣ አትሳደቢ፣ ወደ ህግ መሄድ ከዛ ውጭ ግን ከሰው ጋር አትመላለሽ አትሰዳድ። ብሔርም ምናምንም የሚባለውን ነገር በመጀመሪያ ደረጃ እሷ ተጎርታለች። አሁን አንድ ወንድ ልጅ ከኢትዮጵያ ድረስ ወስደው ገንዘቧንም አጣ፣ ፍቅሯንም አጣ። ያቀመስቶብሽ ከነበረ እሱም ደግሞ ሌላ ኬዝም አለው ሌላ እስራትም አለ እስከ ሁለት ዓመት ይታሰርበታል። ካሳም ይከፍላል ማለት ነው። አካውንቱን እንዳለ ማለት የተደረገው መንግስት ሙሉ ለሙሉ ማለት አክሰስ ይወስዳል። ከአንቺም ከሱ ማለት ነው ከሌላም ሀገር የተቦሰተ ጠባ። ለምሳሌ አሁን ተቦስቶ ነበረ፣ ማን የቦሰተው፣ በየትኛው አይፒ አድረስ፣ በየትኛው ስልክ የነበረ የተጠቀመው፣ በየትኛው ዋይፋይ የነበረበት ሙሉ ማለት ይወጣላቸዋል። ኢንፎርሜሽን ማለት ነው። በከነ ሰዓቱ ከነው የት እንደነበረ ማለት ነው። አካውንትሽን ሀክ ተደርጎ ከሌላ ሀገርም ከተቦሰተም ራሱ ይወጣላቸዋል። ተማም ስለዚህ፣ አንቺ ጋር ያለው መረጃው ማለት ነው ቮይሱን ማስተረጎም አለበሽ። አሁን በውስጥ አናገሪኝ፣ ወይም ቆጥሮ አንሰጦኝ የአስተረጓሚ ኦፊስ ቆጥር እሰጠሽ። ና ከአማረኛ ወደ አረብኛ አስተረጎሙ ሊም በያቸው። ተማም እሱን አዘጋጅተሽ ችግር የለም። አናገሪኝ፣ በፈለግሽበት ሰዓት ቡዴስ ጣቢያ አብሬሽ ከፈለግሽ ይሄዳለው ማለት ነው እና እኔ ማለት ነው አሁን ከዛ ከመሄድ በፊት አሁን እሱ የኔ ቪዲዮ ሁሉም ስለያዘ ምን ይላል አሁን? እኔ አንቺን እንደፈለኩ ማረግ ይችላለው፣ ህይወትሽን ገና ሰቅላለው። በዛ ላይ ደግሞ ቪዲዮ ስለያዘ አንተ ዝም

ጣን እንሰጠው፣ ልንጠቀምበት ነው። ከፈለግሽ እንደዚህ አድርገሽ አስናቀ ጨርሽና ከዛ ቤኪ የአንችን ጉዳይ ይዞ ሽማግሌ ሰብስቦ ልጁን አፈላልጎ ኢብን ቤተሰብ ኢትዮጵያ ድረስ የደከመው ቤኪ ነው። ቤኪ መጨረሻ ላይ የሚናገረው ነገር፣ እኔ የሚፈልገው ቤኪ ነው። ቤኪ ይቀመጥ። ሌላ ኬቲ መቶ እንዲሆነ አልፈቅድም። እኛ አሁን ነው የመጣ ነው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 ከዛ እኔ አሁን ከእሱ ጋር ከተገናኘ በኋላ እሱ እኔ ተኝቼ እንቅልፍ ላይ ያለው ሌላ ፎቶ አንስቶም ይሆናል። ይህን ደግሞ የሽንት ቤት ከሽንት ቤት እየወጣውን የቀረጸ ቪዲዮ እኔ አላቅም፣ ግን ምናለ ብዙ ብዙ ብዙ ፋይል አለ። ፍቃደኛ ከሆናችሁ ላሰማችሁ፣ ፍቃደኛ ካልሆናችሁ አላሰማም። ብዙ ፋይል ያንቺ ስላለ አንቺ በእኔ እጅ ነሽ። እንደፈለኩ ማረግ ማፍታ አለኝ። እንደፈለኩ አደር አደርግሻለሁ ለምን ሁሉ ነገር ይሻለኝ አለ። እውነቱም እንዳለ ቪዲዮ ቀጥታ ለኔ ልኮ አሳየኝ። ከዛ አይኔ ደግሞ ሳሚ ኦፊሻል ጋር ላኩት። ሳሚ አይቷል እና ሳሚ ምን አለ? አይፎስትም አውቆ ነው የሚያስፈራራሽ አለ ከናንተ ልጆችም አሉ ብቻ አውቆ ነው አሉ። እሺ ብዬሽ ምንድን ነው አንቺ ራቆትሽን ለሌላ ሰው ለምንድን ነው መትለኪው? መረጃ አሉኝ መረጃ። የምን መረጃ አንቺ ራቆትሽን የላክሽ? እኔ እንኳን እዚህ አገር ሆኜ ማለት ነው ላኪልኝ አልልሽም። እኔ ልተባበርሽ እኔ እኮ ነገር ማለት ልተባበርሽ እስከ መጨረሻው ላኪልኝ አልልሽም። ስንት አይነት ነገር እንደዚህ እህቶቻችን ማለት ያገጠማችሁ የደረሰባችሁ ልጆች እንደ አንቺ አይነት ማለት ነው።

ሳሚ ደግሞ ምንም የሚያደርግ ሰው አይደለም። ለምን የራሴ የተላከልሽ ነገር ራቆትሽ የራስሽ ፕራይቬት ነው። ለመንግስት ብቻ ነው ማሳየት ያለብሽ፣ ለሕግ መፍትሄ የሚሰጣሽ እኔ እንኳን ሞኬ ማሳየትም ካለብሽ ከስልክሽ ነው የምታሳየ እንጂ መላክም የለበሽም። ይህ አንቺምና ሌሎቹም ከታች የሚሰሙ ማለት ነው እንደዚህ አይነት ነገር ካጋጠማችሁ ድንገት ለሰው አትላኩ። ማሳየትም ካለብሽ ከስልክሽ እንደዚህ ብለሽ አሳይ እንጂ ለሰው አትላኪ።